በጌዴኦ ዞን ጮርሶ ወረዳ ሞራሊዮ እና ቢሻሞራ ቀበሌያት በደቡብ ኢትዮጵያ ክልል ግብርና ቢሮ በምግብ ስርዓት ማጠናከሪያ ፕሮግራም የገንዘብ ድጋፍ የተገነባው የቦልቻ አነስተኛ መስኖ ግንባታ ፕሮጀክት በተመረቀበት ወቅት በምክትል ረዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪ እና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ፕሮጀክቱን አስመልክቶ ይህንን ብለዋል ይህ መስኖ በ2012 በቀድሞ ደቡብ ብሄር ብሄረሰቦች እና ህዝቦች ክልል ዲዛይን ተጀምሮ 2014 ላይ ስራ ተጀምሮ በበጀት ምንጭነት ይዞ የጀመረው ኤስዲጂ የሚባል የካፒታል ፕሮጀክት ስራ ከተጀመረ በኋላ ክልሉም ተካፍሎ፣ ኤስዲጂ የሚባል በጀትም ቀርቶ መሀል ላይ የቀረውን ከሰባት ወር በፊት ወሳኝ የሆነ ውሳኔ ወስደን አስተማማኝ በሆነ ኮንፊደንስ ስራ ውስጥ በድፍረት ገብተን ይሄው ዛሬ ለማስመረቅ በክተናል። ሁሉም አርሶ አደር የምግብ አቅርቦቱን ብቻ ትኩረት ሰጥቶ ማምረት እንደሌለበት ያወሱት ዶክተር መሪሁን፣ ከዛም በላቀ መልኩ ለገበያ ማምረት ይኖርበታል። በዚህም የመስኖ ልማት ስራዎቻችን በዘንድሮ አመት ከፍ አድርገን አቀደናል ባይ ናቸው። የዘንድሮ የመስኖ ልማት ስራዎቻችንን ከፍ አድርገን ያቀድንበት ዋናው ምክንያት ሁሉም አርሶ አደር ከዚህ በፊት በነበረው መንገድ የምግብ አቅርቦቱን ብቻ ትኩረት ሰጥቶ እንዲያለማ ሳይሆን ለገበያ እንዲያመርት ይፈለጋል። ከራስ አልፎ ለገበያ ማምረት ለገበያ ማምረት ለአካባቢ ገበያ ሊሆን ይችላል። ከአካባቢ ገበያ ባለፈ ልክ የጌዲዮ አርሶ አደር በለመደው ቡናን በሚያለማው መንገድ ጓሮ አትክልትን ለከፍተኛው ለመሀል ገበያ የማቅረብ ትሬንዱ ከፍ እንዲል በመስኖ የማልማቱ እድል ከፍ እንዲልና አርሶ አደሩ መህርንና በልግን ብቻ ሳይሆን መስኖን ከምንም ጊዜ በላይ አጠናክሮ መውሰድ እንዳለበት በትኩረት የሚሰራበት ከመሆኑም አንጻር ነው። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ በበኩላቸው ይህ አካባቢ ተራራማ ከመሆኑ ጋር ተያይዞ የመስኖ ልማት ለመዘርጋት አስቸጋሪ ቢሆንም ነገር ግን አካባቢውን ያማከለ መስኖ ተዘርግቶ ለምረቃ በመብቃቱ ምስጋናቸውን አቅርበዋል። አርባ ሰባት አካባቢ የሚሆኑ በትልልቅ ወንዞች የሚዋሰን አካባቢ ነው። እንዲሁም ከአምስት መቶ በላይ የሆኑ የተለያዩ ምንጮች ከፍተኛ የሆኑ ምንጮች ኩሬዎች ያሉበት አካባቢ ነው። ሆኖም ግን ካለበት አንዱሌቲንግ ቶፖግራፊ የተነሳ በበቂ ሁኔታ የመስኖ ልማት ለመዘርጋት አስቸጋሪ የሆነ አካባቢ ነው። አካባቢውን የሚመጥን ስትራክቸር በመስራት ውሃውንም እንዲሁም ደግሞ ሊለማ የሚችለውንም መሬት የፖቴንሻል ጥናቱም የዲዛይን ጥናቱም ላይም በቂ ተሳትፎ በማድረግ ዛሬ ይህ እውን እንዲሆን ላደረጋችሁ ለኤፌሳርፌ ፕሮጀክትም እንዲሁም ደግሞ በዚህ ላይ በምንዲስና ዘርፍ ለተሳተፋችሁ በአጠቃላይ በጌዴኦ ዞን አስተዳደር ስም ላቃለ ምስጋና ላቀርብላችሁ ፈልጋል። የጮርሶ ወረዳ አስተዳዳሪ አቶ ብርሃኑ መኮንን በእነዚህ ቀበሌያት ለሚገኙ አርሶ አደሮች ወደ ስራ እንዲገቡ መልእክት አስተላልፈዋል። በዚህ ደረጃ የተረከብነውን መስኖ ግንባታ ተጠናቆ ብቻ ተመርቆ የሚቆም ሳይሆን አመቱን ሙሉ ለማልማት እድል የሚፈጥር ስለሆነ የተከበራችሁ አርሶ አደሮቻችን እና በመስኖ ዙሪያ የተደራጃችሁ ማህበራት አባላት ከዛሬ ጀምራችሁ ወደ መስኖ እርሻችሁ እንድትሰማሩ በጥብቅ አሳስባችኋለሁ። ፕሮጀክቱ ለሶስት መቶ አባወራ አርሶ አደሮች ታቅዶ የተሰራ ቢሆንም፣ ነገር ግን በርካታ አርሶ አደሮችን ተጠቃሚ እንደሚያደርግ የተናገሩት ደግሞ በደቡብ ኢትዮጵያ ክልል ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ዋና ዳይሬክተር አቶ ድንቁ ድንቦ ናቸው። በኢንጂኒሪንግ እስቲሜሽን 300 ይሉታል እንጂ አጠቃላይ ከብረጁ ከ1500 በላይ አባውራዎች በሁለት ቀበሌ ውስጥ ይኖራል። እነዚህ በሙሉ ተጠቃሚ የሆኑ ናቸው። 78 ሄክታር እየሸፈነ ነው። ስለዚህ አጠቃላይ ወጪ ከባቲን ጨምሮ ማስተካከያ ተደርጎ አጠቃላይ ተለቅሞ 57 ሚሊዮን 282506 ብር አካባቢ ከ30 ሳንቲም የፈጀ ፕሮጀክት ነው እና በክልሉ ላይ ይህ ፕሮጀክት ሲሰራ የመጀመሪያው ነው።